እንዳልክ እንግዲህ ዛሬ መጥቷል ማለት ነው። አባትየው ነው የመጣ። እውነት ለመናገር በጣም ነው ያሳዘኑኝ አባትዮ ማለት ነው፣ ያው አሳዳጊ ናቸው። እሱ አባት የለኝም ብሏል ማለት ነው። እንግዲህ አባትየው ወይም ደግሞ አሳዳጊ የነበሩት አባት እንግዲህ እንደተጣሉ፣ እንደተለያዩ አልሰሙም ነበርና በጣም ነው የደነገጥኩት እና የደነገጡት። ነገሮቹ በጣም ያሳዝናሉ። እውነት ለመናገር እኔ ወንድሜ የምልክ እግዚአብሔር ጨመርበት ነው የምሉ። አላቅም በእርግጥ ሄሉ በጣም ውሳኔ ላይ በጣም ጎበስ ናት። በነገራችን ላይ ወደ ኋላ መመለስ የማትፈልግ ልጅ ናት። ታውቃላችሁ እንደውም እኛ ጮኸን ጮኸን ቪዲዮ ሰርተን ሰርተን ከናቲ ጋር እንዲታረቁ ማለት ነው ያላደረግነው ነገር የለም እኮ በማርያም በእግዚአብሔር ብለን እኔ ከወሰንኩ ወሰንኩ ነው ወደ ኋላ መመለስን አልፈልግም ነው አለችና ቆራጥ ናት። በነገራችን ላይ ግን ወደ እውነት ለመናገር ወደ እንዳልክ ትመለሳለች ብዬ አላስብም። በእርግጥ ብዙ አልተነጋገሩም አልተመላለሱም። እሷም ስለሱ ክፉ ነገር አላወራችም። እሱም እንደዛ እንዳልኳችሁ እንዳልክ፣ እኔ ብዙ አመት ሆኖኛል እሱን ስከታተል ማለት ነው። በጣም መልካም ልጅ ነው፣ የዋ ልጅ ነው። ያዘነ ሰው ሲያይ በጣም የሚያለቅስ ልጅ ነው በነገራችን ላይ ከዚህ በፊት የምትከታተሉ ካያችሁ ማለት ነው እና ወዶችን ስለ ሄሉና ስለ እንዳልክዬ እናወራለን ማለት ነው። ከዛ በፊት ሰላማችሁ ብዙ ትበልልኝ። እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እውነት ለመናገር የሄሉ ፋሚሊ ትለያላችሁ። አለ ምክንያት አይደለም ትለያላችሁ። ከልብ አመሰግናለሁኝ። ማርያምን የምረኝ ነው። በጣም ብዙ ምቀኞች ስላሉ ማለት ነው። በጣም ነው ያደነኳቸውእና ሼር ታደረጉልኛላችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ አስተያየት እየሰጣችሁ ነበረና፣ እጅግ ከልብ ነው ማመሰግነው። እውነት ለመናገር ለእኔ ትለዩልኛላችሁ እኔ ውዶች ማለት ነው። እንግዲህ ዛሬም በእነ ሄሉ ነው የመጣሁት። አንድ እስኪ አስተያየት ልስጥ ብዬ ነው የመጣሁት። እንዳልክ እንግዲህ ጠዋት ታውቃላችሁ በጽሁፍ ነው የዘፈነላት እና እኔ እንዲሁም አባትዮን ይዞ ይመጣል ብዬ አላስብም። አባትዮው በጣም ነው ያዘኑት። እንግዲህ እስከዛሬ ቤተሰብ አልሰማ ማለት ነው እንደተጣሉ። ስለዚህ ሽማግሌ ልካለው ብሎ ነው የጀመረው። ግን ያው እኔ እውነት ነው የመሰለኝ፣ እውነት ለመናገር ለምን? ታርቋል፣ በእርግጥ በፍቅርም ባይሆንም ታርቋል። ያው እውነት መስሎኝ ነበር። መጨረሻ ግን አይ ተጣልተናል ምናምን ስል በጣም ነው ያው እንደተጣሉ እናቃለን። እኛ ተመልካች ግን አባትየው በጣም ነው አሳዘነው፣ ጓጉቶ ነበርና። በህይወታችን በነገራችን ላይ እግዚአብሔር ካልፈቀደ፣ እኛ ስላሰብን፣ እኛ ስለሞከርን ምንም ነገር የለም። ሁሉም ነገር በእግዚአብሔር ፍቃድ ነው። እግዚአብሔር ሲፈቅድ ነው። ሄሉ በጣም ነው የሚወዳት እንዳልክ፣ እንዳየው ከሆነ ማለት ነው። እኔ ግን ሄሉን ይፈራታሉ። ለምን በዚህ ሰዓት በተለይ አትመለስም ይሉ በጣም ስለተጎዳች፣ በሱም ብዙ ስለተከፋች ተደራረበባት። በነገራችን ላይ በተለይ ከእንዳልክ ጋር በወደቀች ወይም ደግሞ በምታለቅስ ሰዓት ነው እየተገናኙት እና በዛ ሰዓት እንግዲህ ምንም ትንሽ አልቆዩም ወደ ነው እንዳልክም ከይወታ ይወጣና እንንጃ። ላቅን ትመለሳለች ብዬ አላስብም፣ ግን እግዚአብሔር ዳክ ነው ምልክ ወንድሜ። ያው ሁሉም ነገር በፈጣሪ ፍቃድ አይደል ጋይስ እንደዛ ነው ብዬ ነው ማስበው፣ እና እንግዲህ ጸሎት አድርጉልኝ ነገሮቹ እንዲስተካከል ብሏል። እንግዲህ እንዳልክ ማለት ነው። እኔ የምኞት፣ እግዚአብሔር ይርዳችሁ። አንተም ጥሩ ልጅ ነህ። ይሄ ልዬ የታወቀች ነው፣ ዳይመንድ ናት። አንተም ብላል። እኛ ዳይመንድ ናት ማለት ነው፣ የሴቶች ጀግና፣ የሴቶች ጠንካራ ማለት ነው፣ የማትበገር እና አንተ እንደውም በዚህ ክፍተት መምጣትህ በጣም ገርሞኛል። ኤን፣ ወይ ስለተጣሉ አንተ እርግጠኛ ነኝ። በዚህ ሰዓት እድለኛ ነኝ እውነት ወደ አንተ የምትመለስ ከሆነ ማለት ነውና እድለኛ ነኝ ግን ትንሽ ብትቆይ አሪፍ ነው ብዬ ነው ማስበው። ለምን አንተም ልብክ እንዳይሰበር ማለት ነው። ይሉ በዚህ ሰዓት ላትቀበል ትችላለች። አንተ ወደ ዮታ ከመጣክ እስካሁን የተለበርክን ልትባል ትችላለህ፣ ላትቀበል ትችላለህ፣ ላታምን ትችላለህ ማለት እኛ እስከምናቅ ድረስ ጋይዝ በእነሱ በሶስት ነው የተጎዳችሁ ብዬ ነው ማስበው። ያው በራሳ ጥፋትም ቢሆን ከናቲ ጋ የተላየችው ግን ተደጋገምባት ምንም ሳይራራቅ ማለት ነው። እና ትንሽ ቢቆይ አሪፍ ነው፣ ሄሉ ከተረጋጋች በኋላ ነው የሚሻልቅ ብዬ ነው ማስበው። እንደ ተከታይ ወይም ደግሞ እንደ አንድ ተመልካች አስተያየት የምሰጠው ማለት ነው። ስለዚህ አይዞክ ለማለት እንፈልጋለሁ፣ ወንድም ዓለም እግዚአብሔር እንግዲህ አንድ ካረገ ያረጋል። አደለ፣ ውዶቼ ጸሎት አርጉላችሁ። እግዚአብሔር እርዳከ እንዳልክዬ።